ሰላም ውድ የጎዶሊያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን፣ በጎዶሊያስ ኤሌክትሮኒክስ ዩቲብ ቻናላችን በምስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ተመልካቾቻችን በዛሬ ቪዲያችን ወተር ዲስፔንሰር ወይም ደግሞ የውሃ ማጣሪዎችን ነው የምናሳያችሁ። በመጀመሪያ የምናየው ቤታ ወተር ዲስፔንሰር ይሆናል። ይሄ እንግዲህ ቤታ ወተር ዲስፔንሰር እንደምናየው እዚሽ ጋር ሁለት የተለያዩ ነገሮች አሉት። እነዚህ ሁለት የተለያዩ ነገሮች ምንድን ነው የሚያደርጉት? ላይኛው ያለው እንደዚህ ጠጣር ቆሻሾች ካሉ እነዛ ነገሮች ያስወግድልናል። ማለትም በዚችኛዋ ማለት ነው። እዚሽ ጋር ጠጣር ቆሻሾች ሶሊድ ወስቶች ካሉ በዚህኛው ያስወግድልናል። ከነዛ ደግሞ የሚያልፉ ቆሻሾች ካሉ እዚሽ ጋር እንደምናየው አምስት ሌር የወለው ሳንድ ስላለ በዚኛው ሳንድ አማካኝነት ቆሻሻ የትኛውም አይነት ባክቴሪያ የትኛውም አይነት ነገር ውሃችን ውስጥ የተጣራ ውሃ ውስጥ እዚኛው ታንከር ውስጥ ወይም ደግሞ እዚህ ታቻኛው ያሉ ውስጥ ሊገባብን አይችልም ማለት ነው። እነዚህ ሁለቱም እንግዲህ ጊዜ አላቸው። ይሄኛው እየታጠበ ወይም ደግሞ እየተጸዳ እስከ ሁለት ዓመት ድረስ ያገለግላል። ከዛ በኋላ የግዴታ መቀየር አለበት። ያው እንግዲህ መቼ ነው የሚቀየረው ከተባለ ደግሞ የመጀመሪያው ነገር ምንድን ነው ውሃው ቴስትና ከለር ሲቀይር የግዴታ መቀየር ይኖርብናል ማለት ነው። ከዚህም ደግሞ በተጨማሪ ይህን ውሃ ካጣራለን በኋላ እዚሽ ጋር እንደምናየው ታንከር አለው የራሱ ታንከር አለው። በዚችኛ ታንከር እስከ ሁለት ሊትር ድረስ ሚያዝ ይችላል ማለት ነው። እችኛዋ ደግሞ እስከ 16 ሊትር ትይዛለች። አንድ ላይ ማክሲመም እስከ 18 ሊትር ሚያዝ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው ይህ የተጣራውን ውሃ ከፈለግን ሙቅ ከፈለግን ደግሞ ሙቅም ያልቀዘቀዘም ውሃ ኖርማል ውሃ ወይም ደግሞ በጣም ቀዝቃዛ ውሃ ከፈለግን እችኛዋን ብቻ በመንካት ያቀሰቀስልናል፣ ማለት ነው። ይሄን ለማድረግ ደግሞ የምንፈልገው ማክሲመም እስከ 15 ደቂቃ ነው። ከ15 ደቂቃ በታች በሆነ መሰረት ሙቅም፣ ቀዝቃዛም፣ እንዲሁም ደግሞ ኖርማል ውሃ ያደርግልናል ማለት ነው። ያው እንግዲህ እነዚህ ሁለቱ ሌላ የማያቅሶ መቶ ቢነካቸው ምንም አይነት ጉዳት አያደርሱም። ነገር ግን ሙቁን ውሃ የማያቅሶ መቶ ከነካቸው ሊበላሽብን ስለሚችል እዚች ጋር እንደምናየው የራሱ ሎክ ማድረግ ያላት ማለት ነው። ይህችን ጫን ብለን ስንይዛት ነው የምትከፈተው እንጂ ዝም ብለን እዚህ ጋር ስንይዛው ውሃው ሊከፈትልን ሊወርድልን አይችልም ማለት ነው። ለመክፈት ከፈለግን እችኛ ወደ ውስጥ ገፍተን ነው መክፈት የምንችለው ማለት ነው። ያን ደግሞ በሚሆንበት ይሄ ቴክኖሎጂ ለምንድን ነው የሚጠቅመን? የመጀመሪያ ነገር ቤት ውስጥ ልጆች፣ የተለያዩ የማያውቁ ሰዎች ካሉ በተለይ ሕፃናት ካሉ ዝም ብለው ሲነኩት ውሃው እጃቸውን እንዳያቃጥላቸው እችኛ መኖሯ ተመራጭ ያደርገዋል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ታችኛው ላይ አነስ ያለች ፍሪጅ እናገኝበታለን ማለት ነው። ያው ይሄ ፍሪጅ ዋናው ስራው ምንድን ነው? ማቀዝቀዝ ብቻ አደለም የምንቀዳው ውሃ እዚህ ጋር ተጣርቶ ይወጣል ይወርድልናል። ግን ከተጣራ በኋላ ምንቀዳበት ብርጭቆ ቆሻሻ ከሆነ ባክቴሪያ ካለው ስታራላይዝ ካልተደረገ ያው ተመልሶ ተመሳሳይ ስለሚሆን ግዴታ ብርጭቆን ታችን ከተውና ስታራላይዝ አርጎ ይወርድልናል። ከዛ ስታራላይዝ የሆነውን ብርጭቆ አውጥተን ስንቀዳበት የተጣራ ውሃ እናገኛለን። እንዲሁም ደግሞ በንጹህ ብርጭቆ እናገኛለን። ምንም አይነት የውሃ ወለድ በሽታዎች ሊይዙ ወይም ደግሞ ሊያገኙን አይችልም ማለት ነው። ከዚህ በተጨማሪ ደግሞ እዚጋ ጃር ስማርት ማድረግ ያለው እችኛዋ ከላይ አለችዋል በቀላሉ እናነሳትና እችኛዋን ገጥመን የጃሩን ውሃ ከፈለግን ሙቅ ከፈለግን ደግሞ ቀዝቃዛ አድርገን መጠቀም እንችላለን ማለት ነው። ይሄ ቤታ ወተር ዲስፔንሰር እንግዲህ ከቦዲም እንደምና ስቴንለስ ስቲል ስለሆነ አንደኛ ረጅም ጊዜ ቢቆይም ከለሩን ሊቀይርብን አይችልም። ከዚህም ደግሞ ተጨማሪ በቀላሉ ለማጽዳት ተመራጭ ያደርገዋል ማለት ነው። ይሄ ቤታ እንግዲህ ሁለት ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 24 ሺህ ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። እናንተ ብቻ ደውሉልን። በመቀጠል ደግሞ የምናየው ብላክ ስታር የሆኑን ወተር ዲስፔንሰር ይሆናል። ይህም እንግዲህ ወተር ዲስፔንሰር እንደምናየው ሶስት ፓርቶች አሉት። የላይኛው ፓርት ውሃችንን ያጣራልናል። እዚች ጋር ደግሞ የምናየው ታንከር አለው። ሁለት ቤት ድረስ የሚደርስ ታንከር አለው። በዛ ታንከር መከረት ከፈለግን ቀዝቃዛ ውሃ በዚችኛ በተን ከፈለግን ደግሞ ያልሞቀም ያልቀዘቀዘም ውሃ ወይም ደግሞ ሙቅ ውሃ። ሙቅ ውሃ ስንል ሻይ ማፍላት የሚችሉ የሻይን ማፍላት የሚችሉ ሙቅ ውሃ በዚህኛው ውርድልና ከዚህም ደግሞ በተጨማሪ ታችኛው ላይ እንደምናየው የራሱ የሆነ ፍሪጅ አለው ማለት ነው። እንግዲህ ከላይኛው በምናይበት ጊዜ የላይኛው ሁለት ፓርቶች አሉት። እዚች ጋር የምናየው ፓርት ምንድን ነው? ጠጣር ቆሻሾች ካሉት ይዞ ያስቀርልናል። ይሄኛውንም የግዴታ በ15 ቀን ወይም ደግሞ በአንድ ወር እንዳጠቃቀማችን ነው። በብዛት የምንጠቀም ከሆነ ውሃውን በአንድ ወር ወይም ደግሞ በ15 ቀን ግዴታ ምን ማድረግ ይኖርብናል ማለት ነው፣ ማጽዳት ይኖርብናል። ካላጸዳ ነው ሌላ ነገሮችን ስለሚያመጣ የተለያዩ በሽታዎችን ሊያመጣብን ስለሚችል የግዴታ ውስጥ ያለውን ጨርቅ አንደኛ መቀየር አለብን። ከዛም ደግሞ በተጨማሪ እዚህ ጋ የምናያቸውን በሙሉ ማጽዳት ይኖርብናል ማለት ነው። ከዚህም ደግሞ በተጨማሪ እዚች ጋር እንደምናየው የራሱ የሆነ አሸዋዎች አሉት። እነዚ አሸዋዎች እንግዲህ አምስት ሌር ያለው ምንም አይነት ከውሃ ውጭ ያሉትን ባክቴሪያዎች፣ የተለያዩ ነገሮች በሙላ አጣርቶ ወርታች እንዲወርድ ያደርግልናል ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር የሙቅ ውሃ እስከ 98 ዲግሪ ሴንቲግሬድ ማሞቅ ይችላል። እንዲሁም ደግሞ የቀዝቃዛ ውሃ ደግሞ እስከ አስር ዲግሪ ሴንቲግሬድ፣ እንዲሁም ደግሞ እዚች ጋር ኖርማል ስላለው ያልሞቅም፣ ያልቀሰቀሰ ወይም ደግሞ ሪም ቴምፕሬቸር ሆኖ ውሃችን ይወርድልናል ማለት ነው። ከዚህ በተጨማሪ ደግሞ እዚች ጋር እንደምናያት አነስ ያለች ፍሪጅ ስላለችን በዚችኛ ፍሪጅ የተለያዩ መድኃኒቶችን የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ያው እንግዲህ ይሄኛውን ካልፈለግ ነው እችኛ ለብቻ ብድግ ትልና እዚሽ ጋር እንደምናያት የጃር ስማርት ማድረጊያ ስላለው እዚችኛ ብድግ አድርገን እችን በመቅጠል እንደዚች በቀላሉ በመቅጠል የጃሩን ውሃ አምጥተን ከፈለግን ሙቅ ውሃ፣ ከፈለግን ቀዝቃዛ እንዲሁም ደግሞ ኖርማል ውሃ ማውረድ ይችላለን። ያው እንግዲህ የጃር ውሃ በራሳቸው የተጣራ ስለሆነ ሌላ ማጣረ ስለማያስፈልጋቸው የጃሩን ውሃ አድርገን መጠቀም እንችላለን ማለት ነው። ይሄም እንግዲህ ብላክ ስታር አንድ አመት የካምፓኒ ዋስትና አለው። ምንም ነገር ቢሆንብን መስተካከል ይችላል። ከዚህም በተጨማሪ ደግሞ በበቂ ሁኔታ ስፔር ፓርት ስላለው እንደው ከአንድ አመት በኋላ ራሱ ቢበላሽብን በቀላሉ ሊስተካከልና ሊሰራ ይችላል ማለት ነው። ይሄ ወተር ዲስፔንሰር ዋጋው 23500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። በመጨረሻ ደግሞ የምናየው አፍትሮን ወተር ዲስፔንሰርን ይሆናል። ይህ እንግዲህ አፍትሮን ወተር ዲስፔንሰር የመጀመሪያው እንግዲህ ውሃችንን ማጣራት ይችላል። ከፈለግን ሙቅ፣ ቀዝቃዛ ይችላል። እንዲሁም ደግሞ ታችኛው ላይ እንደምናየው አነስ ያለ ፍሪጅ አለው። ግን ከዚህ በተጨማሪ እንግዲህ እንደምናየው በጣም የሚያምር ከለር ስላለው ቤታችንን አንድ ስቴፕ ውበቱን ይጨምርልናል። እንዲሁም ካሉት አገልግሎቶችም በተጨማሪ ማለት ነው እንግዲህ ወደ አገልግሎቶች ስንገባ እዚች ጋር እንደምናየው እንደሌሎች ሌሎች ተር ስፔንሰሮች ሁሉ ሁለት አይነት ፓርቶች አሉት። ችኛ ፓርት እንግዲህ እንደምናያት ጠጣሪ የሆኑ ቆሻሾች ካሉ እነዛን ጠጣሪ የሆኑ ቆሻሾች ታስወግድልናለች። በመጀመሪያ የምናየው እዚች ጋር እንደምናያት ጥጥ አለች። ችኛ ጥጥ ግዴታ በ15 ቀን ወይም ደግሞ ከለሯን ስትቀይር ራሷ ከለሯን ትቀይራለች። የዛን ጊዜ አንስተን ሌላ አዲስ ጥጦችን ውስጥ ማድረግ ይኖርብናል ማለት ነው። እንደዛ ካረግን ሶሊድ የሆኑ ውስቶች እዚህ ጋር አታች ሆኖ ስለሚቀሩ እነዛን ማስወገድ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ከተጠቀምን በኋላ እነዚህን ዳርዳሮቹ ሊቆሹ ስለሚችሉ እነዛን የግዴታ ማጽዳት ይኖርብናል ማለት ነው። ከዚህም ደግሞ በተጨማሪ እዚች ጋር እንደምናየው ባለስድስት ሊየር የሆነ ሳንድ የራሱ ሳንድ አለው በእነዚህ ሳንድ እንግዲህ አማካኝነት ምንም አይነት ቆሻሻ ውሃችን ውስጥ እንዳይኖር ያደርግልናል ማለት ነው። ከውሃው ውጪ ምንም አይነት ውድ ነገር ውሃችን ውስጥ አይኖርብንም ማለት ነው። እዚች ጋር እንደምናየው ስድስት ሳንዶች አሉት በእነዚህ ሳንዶች አማካኝነት ውሃችንን ያጣራልናል ማለት ነው። ምንም አይነት ባክቴሪያ ወደ ውሃችን ውስጥ አልፎ ሊገባ አይችልም። ይሄኛውን እንግዲህ ማድረግ የሚገባን ዋና ጥንቃቄ ምንድን ነው? ከተጠቀምን በኋላ ወይም ደግሞ በአስራ አምስት ቀን ውስጥ፣ በአንድ ወር፣ በሁለት ወር በቀላሉ ትፈታለች። ትፈታና ላይኛው ላይ የተለያዩ ቆሻሾች ካሉ እነዛን ቆሻሾች የግዴታ አጥበን መጠቀም ይኖርብናል ማለት ነው። ያው እንግዲህ እንደዛ ካደረግነው አንደኛ ረጅም ጊዜ ልንጠቀመው እንችላለን። ያው ማክሲመም መጠቀም የምንችለው ከሁለት ዓመት እስከ ስድስት ወር ድረስ ነው ሁለት ዓመት ከስድስት ወር ድረስ ነው መጠቀም የምንችለው ማክሲመሙ። ነገር ግን መቀየር የሚገባን መቼ ነው ከተባለ አንደኛ ነገር ከለሩና ቴስቱን ሲቀይር የግዴታ ቻሿ መቀየር ይኖርባታል ማለት ነው። እንግዲህ እንደምናየው ሰፋ ያለ ቅድም ካየናቸው በሙሉ በሳይዙ ሰፋ ያለ ጃር ነው ያለው። ይሄ ጃር እንግዲህ እስከ ሀያ ሌት ድረስ ሚያዝ ይችላል ማለት ነው። ከዚህም ደግሞ በተጨማሪ እዚሽ ጋር የሙቅና የቀዝቃዛ ያለው ቦይለር እስከ ሁለት ሊትር መያዝ ይችላል ማለት ነው። እንግዲህ ይሄኛው እንደምናየው ቀዝቃዛ ውሃ ይሰጠናል። እዚች ጋር ደግሞ መሀል ላይ ያለችው ያልሞቀም ያልቀዘቀዘ ውሃ ይሰጠናል። እዚች ጋር ደግሞ የምናየው ሙቋሃን ይሰጠናል። ይሄም እንግዲህ የሙቋሃ ልጆች መጥተው ዝም ብሎ እንኳን ከነኩት እንዳያቃጥላቸው እነሱንም ጉዳት ላይ እንዳያደርሳቸው ተብሎ እዚች ጋር እንደምናያት ቀይ ምልክት አለች። እሷን ቀዩዋል ወደ ላይ ገፍተን ነው ወደ ውስጥ ይገባልን እንጂ ዝም ብለን ስንነካው እንደምታት አይገባም ማለት ነው። ወደ ላይ ከፍትልና ደስ ስናረገው ይሰራልናል ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር እንደምናየው አነስ ያለች ፍሪጅ አለች ማለት ነው። እንዲሁም ደግሞ እቺ የጃሯን ውሃ ወይም ደግሞ ጃሯን መጠቀም ያልፈለገ ሰው እቺ ትነሳና እንደ ሌሎች ወተር ዲስፔንሰሮች ይሄን ነው ይገጠምለታል። ይሄ ደግሞ የጃሩን ውሃ ይገለበጥና እዚህ ላይ የጃሩን ከፈለግን ቀዝቃዛ፣ ከፈለግን ሙ ከፈለግን ደግሞ ኖርማል ውሃ ማውረድ ይችላል ማለት ነው። ይሄ እንግዲህ ወተር ዲስፔንሰር፣ ለሁሉም ወተር ዲስፔንሰሮች ጋዝ እና ቦይለር አላቸው ወይም ደግሞ ኮንደንሰር ይኖራቸዋል ማለት ነው። እዚህ ጋር ጀርባን በምንመለከትበት ጊዜ እዚሽ ጋር እንደምናየው እዚሽ ጋር ኮንደንሰር አለው ጋዝ አለው። እንዲሁም ደግሞ በውስጥ በኩል እንደምናየው ጋዝና ቦይለር አለው። ለዚህ ወተር ዲስፔንሰር የመጀመሪያ ማድረግ የሚገባን ጥንቃቄ ምንድን ነው? እዚኛው ውስጥ ሳይሆን ጃር ውስጥ ሳይሆን የራሱ ታንከር ውስጥ ውሃ ሳይገባ እዚሽ ጋር እንደምታዩት ቀዩ ሁል ጊዜ ወተር ዲስፔንሰር ላይ ቀይ ከሆነ የቦይለሩን ማብሪያ ነው፣ አረንጓዴ ከሆነ ደግሞ የፍሪጁንና የቀዝቃዛውን ማሰሪያ ነው ማለት ነው። ስለዚህ እዚኛው ታንከር ላይ ውሃ ሳይኖር ቀዩን ካበራ ነው አውቶማቲካሊ ሊቃጠልብን ስለሚችል ያን ነገር ጥንቃቄ ማድረግ ይኖርብናል። ውሃ ካደረግን በኋላ ነው ይችኛዋን የምናበራት ማለት ነው። አረንጓዴውን ግን ፍሪጅ ስላለው ውሃ ቢኖርም ባይኖርም ብናሰራው ምንም አይነት ችግር አይኖርብንም ማለት ነው። ነገር ግን ደግሞ ከዛ በተጨማሪ ይሄኛው የጋዝ ፓርት ወይም ደግሞ ፍሪጁን ኮንትሮል የሚያደርግልን ዋናው ነገር ጋዝ ነው። ጋዝ ከሌለ ፍሪጁ መስራት አይችልም። ጋዙ ከፈሰሰ ፍሪጁ መስራት አይችልም። ስለዚህ ለፍሪጁ ደግሞ ማድረግ የሚገባን ጥንቃቄ ምንድን ነው ከቦታ ቦታ ካነቃነቅ ነው በኋላ ጋዛችን ሚኒመም ለአራት ሰዓት ሰትል ማድረግ አለበት። ከዛም በላይ ደግሞ ሰትል ማድረግ ይኖርበታል። ከዛ የዛን ሰትል ካደረገልን በኋላ ነው ሶኬት መሰካት የሚኖርብን ማለት ነው። ያው እንግዲህ ይሄኛውም የራሱ የሆነ ፍሪጅ እና ቦይለር ስላለው ስንጠቀም በስታብላይዘር እንዲሁም ደግሞ በተለያዩ ማከፋፊዎች ብንጠቀም ተመራጭ ነው። ዳይሬክት ከሰካ ነው ሀይ ፓወር መቶ ሌላ ጉዳት እንዲሁም ደግሞ አላስፈላጊ ወጪ ከሚያስወጣ ያን ብናደርግ ተመራጭ ይሆናል ማለት ነው። ይሄ አፍትሮን ወተር ዲስፔንሰር ሁለት ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 26500 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር አንድ ፊጋ ትራፊክ ላይቱጋ ወደ ጎሮ በሚወስደው መንገድ በቁጥር ሁለት ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐር ማርኬት አጠገብ በቁጥር ሶስት ቡራዩ ከታ መዳለም እንገኛለን። ከዚህም በተጨማሪ በዜሮ ዘጠኝ ሰላሳን ሰማንያን ሰማንያን እንዲሁም በመስመር ስልካችን ዜሮ አንዳንድ ስድስት ሀምሳ ዘጠኝ ሰባ ሀያ ዜሮ አንዳንድ ስድስት ሀምሳ ዘጠኝ ሰባ ሰላሳ ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼክ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ቤተሰብ የሆኑ እንዲሁም በቀጠል ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳውቁን ስለተከታተላችሁን እናመሰግናለን።